በሀገር አቀፍ ደረጃ የተቀናጀ የኩፍኝ በሽታ መከላከያ ክትባት እየተሰጠ ይገኛል። በአዲስ አበባ ከተማም ከ90 በላይ ጤና ጣቢያዎችና ከ1500 በላይ የጊዜያዊ የክትባት ጣቢያዎች ተቋቁሞ እዛ ላይ እየተሰጠ ነው የሚገኘው የክትባት አገልግሎቱ። እኛም በተለያዩ አካባቢዎች ተገኝተን ቅኝት አድርገናል። ጤናማ ልጅ መውለዳችን እስካልቀረ ለእነሱ ምን ያህል ጥንቃቄ ያለን የሚለውን ታሳቢነት አድርገን ነው እኛ ክትባት የምንወስደው። ስለዚህ ቀድሞ እንኳን ኩፍኝ በሽታ ቢይዘው በዚህ ጥንቃቄ መሰረት ልጆቻችን ከተለያዩ በሽታዎች እንጠብቃለን ማለት ነው። በአካልም በአይምሮ የተሻለ ሆኖ እንዲያድጉ ግዴታ ክትባት ያስፈልጋል። ሕክምና ያስፈልጋል። እኔ የሚራሴ የሆነ ስራ ለ ከዛ ስራ ላይ ትንሽ ጊዜን እንትና መስዋዕት አድርጌ ነው ልጅን ላስከትበ የመጠትኝ ና ኃላፊነት ስለሚሰማኝ ነው ልጅን ላስከትባት የመጠትኝ ማለት ነው። የማስከትበው የልጄ ልጅ ነው። እናቷ ስራ ስለሆነች እኔ ያስከትባለሁ። ያው ክትባቱ በጣም ጠቃሚ ነው። አሁን በፊት ብዙ ልጆች በዚህ ክትባት ማጣት ብዙ ችግር ደርሷል። አሁን ግን ክትባቱ ስላለ በየቤታችንም እዚህ መጥተን በስነ ስርዓቱ ተስተናግደን እንሄዳለን። በልደት ክፍለ ከተማ በሚገኘው አባድር አጸደ ህጻናት ትምህርት ቤትም እድሜያቸው ከአምስት አመት በታች ለሆኑ ህጻናት ክትባቱ እየተሰጠ ነው። ወላጆችን ፍቃደኝነት ለመጠየቅ በኮሚኒኬሽን ቡክ ላይ ልከን ወላጆች የክትባት ወረቀታቸውን ይዘው እንዲመጡ አደረግን። ከዛ በኋላ ወደ ሂደቱ ገባን። የኬጅዋን ተማሪዎች ቁጥራቸው ብዛታቸው ወደ መቶ ሀያ በላይ ይገኛሉ። እነዚህ ከአምስት አመት በታች ያሉ ናቸው። ኬጅሱና ኬጅስሚ ላይ እድሜያቸው አምስት አመት ያልሞላ የምርጫ አድርገን እሱንም በመስጠት ላይ እንገኛለን። አገልግሎቱን ተደራሽ ለማድረግ ትምህርት ቤቶችና የወጣት ማዕከላት ላይ ጊዜያዊ የክትባት መስጫ ጣቢያዎች ተቋቁመዋል። በዚህም በሶስት ቀናት በርካታ ሕፃናት መከተባቸው የጤና ጣቢያዎቹ ሜዲካል ዳይሬክተሮች ነግረውናል። ተክለ ሀይማኖት ጤና ጣቢያ ሁለት ወረዳ ነው የምናስተዳድረው፣ ወረዳ ሰባት እና ወረዳ አምስት ነው። በሁለቱ ወረዳ ላይ አራት ቲም አለን። አሁን ለዚህ ክትባት ያዘጋጀ ነው ወደ 5668 ነው እቅዳችን። የሁለቱ አሁን የዚህን ለይቼ ይቼ ብነግርሽ 2972 ነው። ኦልሞስት እንግዲህ በዚህ አራተኛ ቀን ጥሩ ሄደናል። የሚቀሩንንም በቀሩን ጊዜያቶች ከወዲሁ እናጠናቀቃለን ብለን እናስባለን። አላማው ምንም ህጻን ሳይከተብ እንዳይቀር ነው 2494 ነበረ ከዛ ውስጥ አሁን ላይ ወደ ሰባ ፐርሰንት አቺቭ አርገናል በዚህ ሶስት ቀን ላይ ማለት ነው። የተሰጠን ቀን አስር ቀናቶች ነበሩ ግን እኛ ቀድመን በአምስትም ቀን ልንጨርስ እየሞከርን ነው ያለነው ማለት ነው። ስለዚህ አሁን እንደምታዩ ያው እንደ ፋሲሊቲያችን ከኮሚኒቲው በደንብ እየተቀሰቀሰ ስለሆነ ሞር ጤና ጣቢያችን ላይ በደንብ እየተሰራ ነው የሚገኘው ማለት ነው። በልደታ ክፍለ ከተማ ከሺህ በላይ ህጻናትን ለመከተብ በእቅድ የተያዘ ሲሆን ቀይ መስቀልና ሌሎች ተቋማት በሚያደርጉት የግንዛቤ ስራዎች ወላጆች ልጆቻቸውን እያስከተቡ ነው። እንደ ክፍለ ከተማ ታርጌታችን ወደ 23915 ነው። እስካሁን ድረስ ማለት በዚች በሶስት ቀን ውስጥ ከ10 በላይ እየከተብን ይገኛል። በአስሩም ወረዳ በስምንት ጤና ጣቢያ እየተሰጠ ይገኛል። ሌላ ደግሞ 36 አጠቃላይ ማለት ነው ጊዜያዊ ክትባት መስጫ ጣቢያ አለ እዛ ላይ እየተሰጠ ይገኛል። ግንቦት 18 በአዲስ አበባ ከተማ የተጀመረው የተቀናጀ የኩፍኝ በሽታ መከላከያ ክትባት ህጻናት ክትባቱን እንዲያገኙ ከማስቻሉን ባለፈ በወሊድ ምክንያት ፊስቱላ ያጋጠማቸው እናቶችንም ለመለየት ያለመ ነው። ወደ ስድስት የሚሆኑ ናቸው። የቫይታሚን ኤ ጠብታ ይሰጣል። የአንጀት ትላትል ኪኒን ይሰጣል። ሌላው ደግሞ ያልተከተቡ ልጆች ተገኝተው ወደ ክትባት አገልግሎት እንዲሄዱ ይደረጋል። ሌላው በወሊድና ከወሊድ ጋር ተያይዞ የሚፈጠሩ ኦብስታትሪክ ፌስቱላ ኬዞች አሉ። እናቶች ቤታቸው ቁጭ ብለው ጉዳዩን ሳያውቁት ቸልተኛ በመሆን ይጎዳሉእና ና እነዚህን እናቶች ወደ ተቋም ማድረስ፣ ሌላኛው ደግሞ በተለያየ አጋጣሚ ክትባት ያልወሰዱ ሰዎችን እንዲሁም የታመሙ ሕጻናትን ወደዚህ ወደ ጤና ተቋም አገልግሎት የማዳረስ ስራዎች አብረው ተቀናጅተው ይሰራሉ። በከተማ ደረጃ ከ600 ሺህ በላይ ሕጻናትን የተቀናጀ የኩፍኝ በሽታ መከላከያ ክትባት አገልግሎት ያገኛሉ ተብሎ ይጠበቃል። በዚህም ባሉት ቀናቶች እናቶች ልጆቻቸውን በ ማስከተብ ኃላፊነታቸውን እንዲወጡም ዳይሬክተሩ አሳስበዋል። 628 ሺህ የሚሆኑ ከአምስት ዓመት በታች የሆኑ ልጆች በዚህ ክትባት ተደራሽ ይሆናሉ ተብሎ ነው የታሰበው። ለአስር ተከታታይ ቀን የሚሰጥ ስለሆነ የሶስት ቀን አፈጻጸማችን እንደምናየው ወደ 233 ሺህ የሚሆኑ ህጻናት ተከትበዋል። ያ ማለት ከአጠቃላይ እቅዳችን 37 ፐርሰንት ላይ ደርሰናል ማለት ነው። ወደ 1500 ያህል ጊዜያዊ ክትባት መስጫ ጣቢያዎች ላይ ነው የሚሰጠው በተመሳሳይ ባሉን ከተማው ላይ ባሉን ዘጠና ስድስት ጤና ጣቢያዎች በመደበኛነት ይሄ ዘመቻ እንደምናየው እየተሰጠ ነው። ነገር ግን በእነዚህ አስር ቀናት ውስጥ በተለያየ ምክንያት ክትባት ያላገኙ ልጆች እዛው አቅራቢያቸው እንደሚገኝ ጤና ጣቢያ በመሄድ ይሄንን የተቀናጀ የኮፊን ክትባት መውሰድ ይችላሉ። በሀገር አቀፍ ደረጃ በተደረገው ጥናት ከ5.2 ሚሊዮን በላይ ሕፃናት ለኩፍኝ በሽታ ተጋላጭ ናቸው። በዚህም ተዛማችነቱን ከወዲሁ ለመግታት ከ17.5 ሚሊዮን በላይ ሕፃናት የተቀናጀ የኩፍኝ በሽታ መከላከያ ክትባት እየተሰጠ ነው።